ሊሊ ዮሀንስ በሊዮኔል ሜሲ ተመረጠች። በቤተሰቦቿ የኢትዮጵያ ዘር ሀረግ ያላት ሊሊ ዮሀንስ ሊዮኔል ሜሲ ተስፈኞች ካላቸው ተጫዋቾች ውስጥ አካተታት። የኢትዮጵያ ዘር ሀረግ ያላት ሊሊ ዮሀንስ ሊዮኔል ሜሲ በዓለም አቀፍ እግር ኳስ ካያቸው በጣም ተስፋ ሰጪ ተሰጥኦዎች ውስጥ መግባቷን ዳጉ ጆርናል ስፖርት ተመልክቷል። ለአሜሪካ ብሔራዊ ቡድን የምትጫወተው ሊሊ በክለብ ደረጃ ደግሞ ሊሊ ሊዮን እየተጫወተች ትገኛለች። ሜሲ ሊሊ ዮሀንስ ከአሜሪካ ኒኮ ፓዝ ከአርጀንቲና፣ ኬንድሪ ፓዝ ከኢኳዶር፣ ሪዮ ኢጎሙሃ ከእንግሊዝ፣ መሀመድ ካደር ሜይት ከአይቨሪ ኮስት፣ ክላራ ሰርጆርዲ ስፔን፣ ብራጂን ግራዳ ጀርመን፣ ሚካ ጎድስ ቤልጅየም፣ አንድሬ ሳንቶስ ብራዚል፣ ሮድሪጎ ሞራ ፖርቱጋል ናቸው። ሊዮነል ሜሲ እነዚህ አስር ተጫዋቾች በዓለም እግር ኳስ በጣም ተስፋ ሰጪ ተሰጥኦዎች ናቸው ብሏቸው ያለው ዳጉ ጆርናል ስፖርት ነው።